እና አባት አደን እየፈለገ ይገኛል። ወደ እናቷ ቤት ቤቱን ከግርስ ከራሱ ሞለጭ አድርጎ ፈትሾታል። እናቷም አደይ ከዚህ የለችም የለችም እያለች ነው። እሱም ምንችም ዋንችን አላምንሽም በማለት ቤቱን ፈትሾም ከጨረሰ በኋላ ወደ ውጭ ለመውጣት ይሞክራል። የአዳይ እናትም ወደ ውጭ እንዳይወጣ እባክህ፣ የለችም እያለች አዳይ ከሰፈር እስከምትሽሽ እሱ የተወሰነ ደቂቃና ጊዜ እንዲፈጅ በወሬ ጥምት ይዘው ነበር። የአዳይ አባት ግን ምንም አልተቻለም እና ሚስቱንና ልጆቹን ገፍትሯቸው ነበር የወጣ ሚስቱንም ወርውሮ ከድንጋይ ሌሌ ጥላት ነበረ። ነገር ግን ብርሃን ያድናታለች። እማዬ ደህና ነሽ ብላም ያዝ አድርጋታለች። እናትም እኔ ደህና ነኝ ልጅ፣ እባክሽ ልጅን አድንግልኝ ተከታታያቸው ብላም እንድትከታተላቸው ከኋላ አድርጋለች። አባትም ልጁን ፍለጋ እየሮጠ ይገኛል። ሚስትም ከኋላ ልጅ ልጅ እያለች እየተከተለች ነው። አደይም ከአባቷ ለመምለጥ እየሮጠች ትገኛለች። አደይ እየሮጠች እያለ ይደርስባታል። ነቁሚ እያላትም ነበር አዳይ ግን ምንም አልሰማችና አሁንም እሮጡን ተጀምረዋለች። በመካከልም የሆኑና ከመሃል መንገድ ላይ ይዘው ያቆሟታል። ጫኔና ሊየም መጡ። አባቷም መጣና አንቺ እኔ ለውጥ ማድረግ ትደርሻለች ብዬ እንደዚህ ባደርግሽ እንዴት አባሽ ነው የጠገብሻሉ እና በጥፊ መተዋታል። አዳይም እባክህ አባዬ እኔ እንደዛ አይደለውም እያለችውም ነበር። በሌላ በኩል ሌሎቹ ከከተማ እየመጡ ወጣቶች አዳይም ብለው እየፈለጓት ነው ዴቭና ልዱም መንገዱን ጀምረውታል በመንገድም እየሄዱና እየዋሩ ስላደሩ ደክም ክም ብሏቸዋል። ልዱማ ይባስ ብሎ መንገዱን መራመድ አክቷት ከዚህ በላይ እኔ አልቻልኩም እና ማረፍ አለብን እያለች እየጠየቀቻቸው ነው ደመቀም ምንድነው እንደዚህ የሚያደርግሽ ደርሰናል እኮ ይኸው ቅርብ ነው እያለ መንገዱንም ቤቱንም እየጠቋቆመ ያሳያታል ዴቭም እኔ ሲጀምራት ትምጪ ብዬሽ ነበረ ራስሽ ሄደልሽ ልምጣ ያልሽው ስለዚህ ቻዩ ብሎም እንዲሄዱ ያደርጋታል ዴቭም ታዲያ ስ አደይ የት ነው የምትኖረው ዳይመንድ? ብሎ ሲጠይቀው የአደይ ቤት ከዚህ ጋር ያለ የእናቷ ምናልባት ደግሞ ከእናቷ ቤት ካልሆነች ከአባቷ ቤት ትሆናለች። የአባቷ ቤት ደግሞ በዚህ በኩል ነው ብሎም ጠቁሞ አሳይቷቸዋል። በሌላ በኩል ቤዛና የቤት ሰራተኛ እንበላት እንጂ ፍቅር እየተጨራጨቁ ነው። ቤዛ የአደይም ቦታ የሸፈነችው ከአደይ መኝታ ክፍል ሄዳ ተኝታለች። ፍቅር ገባችና አንቺ ምናባሽ ነሽ ነው እንዴት ነው ከክላስ የመጣሽ እንደዛ የምትጫወው እና የምትሳደቡ? እያለቻት ነው። ምን አባሽ አድርገሽ ራስሽ ነሽ፣ በአንቺ ምክንያት ነው እንደዚህ ወኩት፣ እያለችን ቤዛ እየመለሰችላት ነው። ፍቅር አሁን አንቺ እኮ የቤት ሰራተኛችን እንጂ የማርቆት ፍቅረኛ አይደለሽም፣ ስለዚህ የምልሽን ነገር አንድ ባንድ እሺ ብለሽ ተቀበይ እያለቻት ነው። ቤዛ እኔ የቤት ሰራተኛ አይደለሁም እያለች እየተፈካከረቻት ነው ባርኮት ይወደኛል፣ እኔም ወዳለው። አንቺን ግን የሚወድሽ የለም። ዴቭም ቢሆን ያው አዳይን ፍለጋ ሄዷል። አንቺን አይወድሽም እያለችም አበሳጨቻት። ሲጀምር ዴቭ ቢወድሽ ኖሮማ ጥሎሽ አይሄድም ነበር እያለችም አንዳንድ ነገሮችን ነገረቻት። ፍቅርም ዴቭ እኔን ነው በጣም የሚወደኝ ሲጀምር ከዚህ ቤት የመጣው ራሱ ነው አይደለ እኔ አላመጣሁትም አለች። ባክሽ ዝም በያሉም እየተጨቃጨቁ ነው። እንዲሁም በቃ ጮኸችና ፍቅር አንቺማ የሆነ ጋኔን አለብሽ፣ ሰይጣን አለቻት። የባርኮት እናትን መጣች እና ምንድን ነው የምትጫጩ? አወጣለቻቸው። ፍቅርም እማዬ ይቺ ልጅ የቤት ሰራተኛችን ጋኔን አለባት እና ከዚህ ቤት ትውጣ ትላለች። ቤዛም አረ እማዬ ያውቃ ነው እንደዚ አይነት ነገር የለብኝም ትላታለች። ነገር ግን ያደይ- የባርኮት እናት ግን በቃ ሻንጣሽን ናቃሽን ጠቅልለሽ ወጭ ነበር ያለቻት። ቤዛም በቃ እንደዚህ ጨከንሽብኝ፣ እሺ የሆን ገድ የለም እኔም ከኤላ ቤት ይጫርፋሉ የሚል ምላሽ ነበር የመለሰችው። የአዳይ እናትም ወይኔ ልጄ ወይ ከትዳር ያልኮንኩ ወይ ከልጅ አልኮንኩ እያለች ጨዋቷን እያቀለጠችው ነው። እነ ዴቭም ደረሱና አዳይ ምን ሆነች ሞተች እንዲ የሚል ወሬም አወሩ። አረ የምን ሞት ነው እያለም ነበር ዴቭ። ዳይመንድም የት ነች አዳይ ብሎ ጠየቀ። አሹም አያቸውና ዳይመንድም መጣ እንዴ ከዚህ በኋላማ አንተ ከመጣህማ እኔ እናንተ ከአባቶች አዳይን ነፃ እናወጣታለን እያለው ነው የአዴይ እናትም እነማን እነማናችሁ ልጅን ገደለብኝ እንዴ እያለች ነው። ተሯሮጠው ስለመጡባት ብርሃኔም ዴቭ ይባላል ይች ቤቱ ነች ብላ ከምትሰራባቸው ቤቶች የመጡ ሰዎች ናቸው ብላ ታስተዋውቃቸዋለች። እንዲሁም ንግቡ እስኪ እርጎም ብሉ ከውጭ ሀገር ነው የመጣችሁት ብላ አዴን ፍለጋ የመጡት ወጣቶችም አዴን ለመፈለግ ሄዱ። አሹም ወደ እናቱ እንዴት ታዘዘ። ዴቭም አዴን ልፈልግ ይቻለው ልዱ እንዳትቀሸቀሽ እባክሽ ጠብቂያት ብርሃኔ ብሎ አዟት ሄደ። ልዱም ቀበጧ እንግዲህ ሱሪ አትልበሽ፣ እዚህ አካባቢ እኮ እየተፈቀደ አይደለም፣ ይተናኮሉሻል እያለች ያደይናት እየመከረቻት ነው። አይ አልፈልግም፣ እንደዚህ ተመችቶኛል አለቻት። ብርሃኔና ለዱ አንዳንድ ይመላለሳሉ። ልጅቷ አቀበት ነች ታያት ትላለች። ውሀ ጠምቶኛል ስጭኝ ያለቻትም እያለ ይህ ቤቴ ነው ልታዥኝ እንዳትሞክሪ ከፈለግሽን ያለቻት የአዳይ እናትም ውሃ ምን ይሰራል? ሩቅ አገር ነው የመጣሽው። እኔ እስኪ የሆነ ነገር ቀመሽ እያለቻት ነው። ቀሚስም ልበሽ ስትባል እንደዚሁ ይሻላል አለቻት። በሌላ በኩል ፍቅርና ቤዛ፣ ፍቅር ሻንጣዋን ሰብሰባ ከቤት እንድትወጣ አድርጋታለች። ቤዛም ከዛ ቤት ስለተባረረች በጣም ተናዳለች። ለማርኮስ ስልክ ብደውልም እያነሳ አይደለም። አዳይም ታግታ ትገኛለች። ጫኔና ጓደኛውም አደይን ካገቱ በኋላ ቆይ አንቺ ምንድነው ነገርሽ? የጌታው ልጅ አላገባም ማለትሽ ምንድነው ነገርሽ? ወይስ ደግሞ ከዛ ከተማ የጠበሽው አለ እያሏት ነው። እንደው የጋሽ ልጆች እኮ ከውበት ለውበት ለምንድነው እንደዚህ የምታሳፍሩትና የምታደርጉት እያሉ እየተጨዋወሩባትና እየተ እየተገረሙ ይገኛሉ። አባትና ልጅም ተፋጠዋል። አባቴ የልቀገኛ ባከኔን ነገር ማድረግ አልፈልግም እያለች አደይም እየተማጸነችው ነው አባትም እኔ በተከበርኩበት ከስንት ሰው ጋር እንደተጣለው እና እንዳፋጀሽኝ አላውቅም። ይልቅ አሁን በሀሳቢ ተስማሚ ይላታል። የጌታውን ልጅ ታገቢያለሽ እሽ በይና አደል በየ ልዳርሽ ያለዛ ደግሞ በእጄ ነው ወግጅ የምሰጠሽ እያላት ነበር። አዴ ምን ያክል ብጠላይ ነው እንደዚህ የምትፈርድብኝ? ሌሎቹ ሚስቶችን እኮ እየፈታ በኋላ በስካር ለሚጨማለቀው ወንድ እንደዚህ አታድርግ፣ ታውባክ እያለችው ነው። አባትም ታዲያ ምን ችግር አለው? እኔንም እናትሽንም ደርቀቅ አድርገሽ ታኖሪኛለሽ ከፈታሽም ግድ የለም ንብረቱንና ሀብቱን ይዘሽ ትመጫለሽ እያላት ነው። አዳይ ግን እኔ በገንዘብ ምንም አላምንም፣ ገንዘብ ምንም አያደርግልኝም የራሴ ነገር በቃኝ እያለችው ነው። አባትም በቁጣ በጥፊ ይመታታል። ያቺ ብርሃን የምጠሩ ሰው ነበረች፣ ግን አንቺ የለህ እና ነገር አስተማርሻት፣ እኔ የምላትን ምንም አሰማኝ እናቶ የምትላትን እንጂ እያለ ያወራታል። አዳይም ታዲያ እሷ ምን ብላ ተስማ አለችው። አባትም የኔን አባትነትን ማለት ትግጃ አይገባም አንቺ ማፈሪያ አባቴን መካድ የለብሽም እንዲሁም ማስተማር የለብሽም ስለ አባትነት እያለ ይወርዱባታል። የአደይ አባት እንግዲህ በገንዘብ የሚመኩ ሰው ናቸው። ልጅ ከወለደች በኋላም ሀብቱና ንብረቱን ተካፍላ በራሷ ቀብረር አድርጋ ታሳድጋለች ልጇን የሚል ሀሳብ ላይ ያላቸው፣ አዳይ በዚህ ነገር ደግሞ አትስማማ። በሌላ በኩል ዴቭና እንዲሁም ኬንጎ አደን እየፈለጓት ይገኛሉ። ዴቭ በጣም እንግ ክምክም ብሎታል። ረጅም ጉዞ ላይ ነው ያለው። ንጉስም እንግዲህ እየነቀው ይገኛል። አሁን ወን ያለው ይላል ደመቀም መንተሮች በዚህ ጋር ባትሳፍጠው የተሻለ ነው ይለዋል። ዳይመንድ በቃ ከደከመ ከዚህ ጋር ሁንና እኛ እንሂድ እያለው ነው። አይ እኔ ችግር የለም መሄድ አለ ብሎ መንገዱን ጀምሮታል ማለት ነው። እስካሁን ለአንዱ ድረዋታል ሲልም፣ አደይማ የማንም አትሆንም የኔ ልጅ እያለ ደብም ይፎክራል። ዳይመንድም ከዚህ ልጅ ጋር ግራ ባትገባና አንዳንድ ነገሮችን ባትመላለስ የተሻለ ነው። ኬንጎ ያድነኛል ብለ ከሆነ እንደዛ እንዳታስበው። እኔ ለራሴ ደህና ነኝ እያለ ጓደኛውንም ይመክረዋል። እንግዲህ ሁለቱ አፍቃሪዎቿ ተያይዘው ተለይ መንገድ ኤላና ለምለም ደግሞ በሌላ በኩል እንዴት የእናቷ ስልክ አይሰራ የቤዛ እያሉ ነው። የሆነ ሚስጥርማ አለ ይላሉ። ለምለም እስከ ዛሬ ለምንድን ነው ከባርኮት ጋር የሆነችው እያለች እየጠየቀች ነው ኤላን። ኤላም እንግዲህ ስለምትወደው ነው ብሎ መልሶላታል። ለምለም ይሄ ነገር ምንም አይነት አሳማኝ ነገር አይደለም የተደበቀ ነገርማ አለች እያለች እየፈተሸች ነው።